ስለ ፖለቲካ ወይም ስለ ሀገሪቱ ሁኔታ ምንም የምናገረው የለም። ኢትዮጵያኑ እንደይዘውን የመጡት ብዬ አንኮብር ያሉ መስሎኝ ደንግጬ ነበር። አጠገብ ያለው ሰው የለም። ከዛ ደንግጬ ምንም ሰው የለም እና ህዝብ ተሰብስቦ ያኛ የኤግዘኪቲቭ ኮሚቴ ማለት የነሱ ቦርድ ሁኜ እየሰራሁ ነበር። አንተ አታርፍም እንዲህ እንደዚህ ተደርጎብህ ሲል ተመልካቾቻችን አሁንም ተመልሰናል። ከልብ ከልብ ነው ማመሰግነው አቶ ከበደ ሀይለማርያም አባተን ከዚሁ ከካናዳ ነው። ምን እየተወያየን ያለ ነው እንደው ከቤ ይሄን ያህል ከዚህ ከካናዳ መንግስት ጋር ውስጥ ገብተህ ኦቶዋ ገቨርመንቱ ጋም ሄደህ በተለይ በእኔና አንተ እድሜ ከኢትዮጵያ ውስጥ ምንም ሰላም የለም። ሁልጊዜ ስለ ዲሞክራሲና ስለሰው ስለ ሰው ልጆች መብት እናወራለን እንነጋገራለን ግን አገራችን ብዙ ችግር ያቀፈች የፖለቲካ ችግርም ያለባት ሀገር ነች። እንደው ይህንን ነገር አንተ እዛ አካባቢ በዚህ በሰብአዊ መብትና በሰብአዊ ጉዳይ ላይ ብቻ ስትሸለም፣ ስትመክር፣ ወይ ስትወያይ የሀገርህን ችግርስ ለመንግስታቱ ታሳውቃለህ? ጥሩ ጥያቄ ነው። ይህን ከአሁንም ሳይሆን ቀደም ሲል በነቅንጅትም ጀምሬ ነበር የማስተዋውቀው። አሁን ደግሞ የባሰ ነው። እኔ ሂጄ አይቻለሁ ኢትዮጵያን ዙር ያለው። ድሮ እኔ ኢትዮጵያ ያለው አዲስ አበባን ለአንድ ወር ብቻ ነበር የማውቀው፣ ግን አሁን ከካናዳ ወደ ኢትዮጵያ ሲሄድ ጠቅላላ ችግር ያለበት ከተማ በሙሉ በመሄድ በማየት ችግሩም በሙሉ ስለማይ ለ። ፓርላማ መንበሮች እና ለኤምኤልኤዎች እና ለፕሪሚየሩ ያለውን ችግር ጠዋትና ማታ ምን የረሃቡን የጦርነትን ሁሉ በቀን በቀን አስተዋውቃለሁ። ለምን እነሱም አያዩትም? የእኛን ችግር አያውቁም። የኛ እኔ አንድ አቶ ብርሃኑን የምነግር የእኛ ችግር የማይወራበት ምክንያት በውጭ እንትን፣ በጣም ይገርመኛል። ምንም አያውቁም፣ ካናዳዎች ምን እንደሚይዛ? ግን እንጃ ካናዳ የበለጠ ሰላይ የለም። እና በሙሉ ያውቁታል። ግን የኢትዮጵያን ችግርና ረሃብና ያለውን የእስራትናንትን ማንም የሚዘግበው ሰው ስለሌለ በጣም እያዘንኩ ነው። ይህንን ጠዋትና ማታ ለባለስልጣኖች ይጎተጉታሉ፣ ያዩታል፣ ይናገራሉ በዚህ ምክንያት ነው ብዙ ሰዎች እዚህ መተው ስደተኛ ሲሆኑ እርዳታ የምሰጠውና ችግራቸውን የችግራቸውን ገልጬ ይኸው የመጡት በእንደዚህ ችግርና በእንደዚህ ጦርነት ሽሽት ነው እያልኩኝ የማደርገውን ጉትጎታ እነሱ በአሁኑ ሰዓት በኢትዮጵያ ላይ የሚደረገውን አንድ በአንድ ያውቁታል። አንድ በአንድ ያውቁታል። ችግሩ ያው ያለፈው ጊዜ ያለው የቪክቶሪያ መንግስት ቪክቶሪያ ውስጥ ሂጄ ፓርላማ ያሉትን ገብቼ አነጋግር ያለው ራቸሃንም እና ፒተር ጁሊያን እንዲሁም ፕሪሚየሩ ሁሉንም ችግራቸውን አውቀዋል እና ያለፈውም ጊዜ ባይዘወይ ችግሩን መተን እዚህ የኢትዮጵያ ሳመር ፌስቲቫል ላይ የመጀመሪያ ጊዜ ነው ፕሪሚየሩ የካናዳ የቫንኮቨር መጥቶ ይሄን ያህል ኢትዮጵያኖች አላችሁ ወይ ብሎ በጣም በጣም ተጸጽቷል እና ያላችሁን ችግር በሙሉ ንገሩን፣ ሀገራችሁም ሆነ ውስጥም ውጭም እባካችሁ ብሎ ቃል ገብቶ በመሄዱ አሁን ብዙ ሰዎች ችግራቸውንና የሀገሪቱንም ችግር እየነገሩ ስለሆነ በዚህ እኔ በጣም ቃሌን ለመንግስት ሳልሸሽግ ያለውን ችግር እየተናገርኩ ነው። እኔ የሀገሬ ሕዝብ እየተሰቃየ እኔ እዚህ ሆዴ የሞላ እየተዝናናሁ ለመኖር አልፈልግም። ለዚህ ነው ሁማን ራይት መርጬ የምሰራ ያለው። ታቶ ብርሃል በጣም አመሰግናለሁ። አቶ ከበደ እንደው ስለዛች ስለ ሽልማቷ እናውራ። ምንድን ነው ሽልማቷ የተሰጠችበት? እችኛዋ አሁን እዚህ ፊት ለፊት ስክሪን ላይ የምንመለከተው ምንድን ነው የሚለው እስቲ ከአንተ ከራስህ ልስማ። ይሄ ሽልማት የተሰጠኝ በሁማር በማደርገው በቫንኮቨርም በካናዳም በቫንኮቨርም በኢትዮጵያም ኢትዮጵያ ውስጥ በማደርገው ጠቅላላ እርዳታ ከኢክናክስ ጋር ነው። ኢክናክስ ጋር የማደርገውን ሁሉ ነገር እና እዚያ ሀገር ደግሞ ያው ቅድምም ጠቅሻዋለሁ። ብዙ ችግር አለ። ኢትዮጵያኖች እና ኤሪትሪያኖች እንደ ወንድሞቼ እንደ እህቶቼ ለመንግስት እያቀረብኩ የተቸገሩትን ሁሉ ስለምረዳ እንዲሁም የካናዳን ህግ ይዤ በካናዳ መንግስት የሚተዳደር ደንብ ለኢትዮጵያኖች በማስረዳት እና በማስተዋወቅ እና የአፍሪካኖች ባይዘወይ ለአራት ዓመት የአፍሪካን ዲሰንት ማለት የአፍሪካኖች ጠቅላላ ሊቀመንበር ነበርኩኝ። የአፍሪካን ባህሎችና የካናዳን ባህል በማስተዋወቅ ይሄ ነው አቶ ብርሃኑ። ይህን ሽልማት አሁን ያገኘኸው። በጣም ደስ የሚለው እንግዲህ አቶ ከበደ ይሄ የመጀመሪያው ነው። በዚህ በካናዳ እንዲህ አይነት እርዳታን በመርዳት እና በዚህ በሰብአዊ ጉዳይ ላይ በመስራት አንተ የመጀመሪያው ተሸላሚ ስለሆን እኛም በትክክል ፕራውድ ነን፣ በጣም ደስተኛ ነን። እዚህ ጋ ደግሞ ሌሎች ፎቶግራፎች አሉ። አሁን ለምሳሌ ይሄ ፎቶግራፍ ሽልማቱ ላይ የነበረ ነው። ይሄ ገቨርነሯ የካናዳ ገቨርነሯ መታ የሰጠችን ሽልማት ነው። ይሄ ሃያ አምስት ሰው ነን፣ ያው ነጮች ናቸው እና ህንዶች ናቸው፣ እኔ ብቻ ነኝ ኢትዮጵያ። የእዛውስ ይሄኛውስ? እነዚህ ቀይ የሚለብሱ ወታደሮች እነማን እንደሆኑ በተለይ ውጭ ያለ ኢትዮጵያዊ ስለማያውቃቸው ከአንተ ልስማ። እነዚህ ደግሞ ያው እኔ ጋር የንግስቲቱ የእንትን የንግስቲቱ ስንሸለም ከእኔን አጅበው እስከ መድረኩ ላይ ወስደው ሽልማቱ ተቀብዬ እስከ ወንበሬ ያመጡኝ ሰዎች ወታደሮች ናቸው። የብሪቲሽ ኮሎምቢያ ወታደሮች ናቸው። በጣም ደስ የሚለው ብዙ ነገር ከበር፣ አድርገናል እንደው ስለ ኢትዮጵያ ምን ትላለህ? በተለይ አሁን ያለችበት ሁኔታ ስለ ኢትዮጵያ አቶ ብርሃኑ ልንገርህ። ኢትዮጵያ መንግስት ይሄዳል፣ መንግስት ይቀየራል። እኛ ኢትዮጵያን ዝም ማለት አንችልም። ለምን በአሁኑ ሰዓት የተራቡ እና የተሳ ህክምና ያጡ ሰዎች አሉ፣ እና እኛ ውጭ ያለ ነው። ይሄ መንግስት ያው እግዚአብሔር ልቡን እስከሚመልስለት ድረስ እኛ እዚህ ኢትዮጵያ ውስጥ ያለ እዚህ ካናዳ ውስጥ ወይም አሜሪካን ያለነው ሰዎች የመንግስትን እንትን እያየን እርዳታችን እንዳናቋርጥ በትህትና ጠይቃለሁ። እና በአሁኑ ሰዓት ደግሞ ኢክናክስ እየረዳ ነው ያለውና በጣም በጣም ብዙ ገንዘብ ያስፈልጋል። አሁን እንደዚህ ያለውን አይታችኋል። በቅርብ ጊዜ እኛ ለወሎ ልከናል። ረሃብ ለምን ቀጥታ ረሃብ ያለበት ቦታ ወስዶ ነው ኢክናክስ የሚያለው እና እባካችሁ የዛን ያለውን የኢትዮጵያን ችግር አይታችሁ እጃችሁ እንድዝ እንጠይቃለን፣ እና ይሄንን ነው። በተጨማሪ ያው አሁን በቅርብ ቀን ደግሞ ያው መቅደላዊ ቢኒያም መዋጮ እየተደረገ ነው። ቫንኮቨርም እያዋጣ ነው፣ ህዝቡም እያዋጣ ነው። እና በጣም እያመሰገን ነው ያለ ነው እና እባካችሁ ኢትዮጵያን ኢዋት በጥሩ ሁኔታ እናታችን ናት፣ ዙረን የምንገባበት አርጅተን የምንጦርበት አገር ነው እና ኢትዮጵያ ትልቅ አገር ስለሆነች ባካችሁ መንግስትን አይታችሁ ዝም አትበሏት ለማለት ነው። አቶ ብርሃኑ ይሄን ለመጠቆም፣ በእርግጥ በጣም በጣም ትክክል ነው። በተለይ አንዳንድ በዚህ በውጭ በዲያስፖራ የሚኖሩ ወገኖቻችን መንግስትን መፈንቀል ማስወጣት ነው እንጂ የምን እርዳታ ነው የሚል በተለይ የክናስንም የሚቃወሙ አሉ። ለምንድን ነው መንግስት እያስራበ እኛ ምናበላው፣ መንግስት እየገደለ ለምን እኛ እንቀብራለን የሚልም ማህበረሰብ አለ። ግን ወደፊት መንግስትን ቢቀየርም ባይቀየርም ህዝብ ህዝብ ነው። መንግስት ሊሳሳት ይችላል ግን አይናችን እያየ ወገኖቻችን በረሃብ በችግር መርገፍ የለባቸውም። እርዳታው መቀጠል አለበት እላለሁ። ሌላው አቶ ከበደ፣ ኢትዮጵያ ውስጥ አንዳንዴ ቻሌንጆች አሉ። ለምሳሌ ከዚህ በፊት እኛ የኮቪድ መከላከያ ልከን ከኤርፖርት አካባቢ ኮርስፖ ከወጣ በኋላ አስቆሞ እንደወሰዱ ያው ብርሃን ቴሌቪዥን ነው። ብርሃን ቴሌቪዥን እና የዶክተር ፍስሀንን የላክ ነው ተወስዶ አራግፈው ወስደውታል። እንዲህ አይነት ቻሌንጅ አጋጥሞ ያውቃል። እንደገና አንድ የሆነ የመሳሪያም ጉዳይ ምናምን ከዚህ በፊት ዜና ላይ ሰምቻለሁ። እሱ እሱን ለተመልካቾቻችን አጥር አድርገን ንገርልኝ። በጣም ይሄ ጥሩ ጥያቄ ነው። ከዚህ በፊት እቃ ነበረ ኢክናክስ የላከው ጉምሩክ ላይ ለአስራ አምስት ቀን ካልከፈልኩ ብሎኝ እኔ እርዳታ ነው ለደብረ ብርሃን መድኃኒቶች ነበረ እንደ ታብሌቶች በብዛት ነበረ። እና እሱን ለማስወጣት ብዙ እንትን አጋጥሜ ነበር። ስለዚህ በዛ ላይ ለማመስገን የምፈልገው የጉምሩክ ኃላፊ እና ዶክተር ሊያን አመስገን አለው ለምን ከቀረጽ መጽ አርጋ እንዲወጣ አድርጋልኛለ ዶክተር ሊያና አቶ መላኩ ፋንታማ ለማመስገን እፈልጋለሁ። ይሄ ሁሉ በእነሱ ሀይል ነው። ሁለተኛ አሁን ደግሞ ለጠየቀኝ ትንሽ ችግር አጋጥሞ ነበረ። ይሄም በጣም ደንግጬ ነበረ። እኔ ኢትዮጵያዊ ኢትዮጵያዊ ነኝ፣ ግን ትውልድ ግን እኔ ዜግነቴ ካናዳዊ ነኝ። የውጭ ሀገር ዜጋ ነኝ፣ ምን አገባኝ ቢቸገር ብዬ እንትን ለማለት ይችል ነበር። ግን ወገኔ ያሳደገኝ ያስተማረኝ ያበላኝ ኢትዮጵያ ስለሆነ የአንድ ችግር ለማቅረፍ አንድ ኮንቴነር የመጨረሻውን ለቢኒያም የወሰድኩትም ለማስረከብ ከአንድ የአልማ ሰራተኛ ጋር ቁጭ ብዬ፣ እንጃ በስህተት ይሁን ምን ይሁን አንገቴ ላይ በሽጉጥ እንትን ብሎ ደግኖ አስተኝተውኝ ያንን ልጅ ከኔ ጠረጴዛ ወሰዱ። እኔ ደነገጥኩ። ለአስር ቀን ውስጥ በጣም ደንግጫ እኔ የስኳር በሽተኛ ስለነበሩ በጣም ስኳር ሃይ ሆኖ በጣም አስደንግጠውኝ ነበር። እና በሽጉጥ አስተኝቶኝ ደረምን ፈልገው ነው ይሄንን ነገር ያደረጉት? እኔ ምንም ሊገባኝ አልቻለም። እኔ ለእርዳታ የመጣው ሰው ነኝ። ሁለተኛ ደግሞ ስለ ፖለቲካ ወይም ስለ ሀገሪቱ ሁኔታ ምንም የምናገረው የለ። እኔ የምሯሯጠው ኮንቴነር የት ላድርስ እርዳታውን የት ላስገባ፣ እንዲሁም በየጉምሩኩ፣ በየንግድ ሚኒስትሩ፣ በጤና ሚኒስቴር ስሯሯት ቆይቼ ነው ወደ ጠቅላላ ዲኩሜንቱን ይዤ ወደ ቢንያም ለመሄድ ስል እዛ ቡና እየጠጣል መቶ አንገቴ ላይ ደግ ነው አስተኙኝ። ምንድን ነው ስላቸው እንዳትንቀሳቀሳሉኝ ምን እንደ ማየት አልቻልኩም። አጠገብ ያለው ሰው የለም። ከዛ ደንግጬ፣ ምንም ሰው የለም እና ህዝብ ተሰብስቦ ያየኛል። በቃ ስልክ ደውዬ በአስቸኳይ ወደ ቤቴ እንዲወስዱ ያረኩኝ። ካናዳ ኤምባሲ ሂጄ አመለከትኩ። ካናዳ ኤምባሲ ደግሞ ያለበትን ሁኔታ እንትን ብሎ ጽፎ ሪፖርት አድርጌ በሳምንቴ ወደ ካናዳ እንድመጣ ቲኬቴን አስቀይሬ መጥቻለሁ። ከዚያ ቀን ጀምሬ ፈርቼ እስካሁን ድረስ መርዳት ፈርቼ መርዳት አልጠየቁም። ብዙ ኮንቴነሮች አሉ የሚጠይቁኝ፣ ለወሎ፣ ለደብረ ብርሃን እንደገና ደግሞ ለጎንደር ሆስፒታል ተጠይቀን ቁጭ ብለናል። እና ህዝቡ ደግሞ ያንን ሰምቶ አንተ አታርፍም እንዴ እንደዚህ ተደርጎብህ ሲል እኔ ለመንግስት ምን ብዬ ፈራለሁ? መንግስትን አይደለም ሞት እንትን ነው። እኔ እድሜ የገፋ ሰው ነኝ። ምንም ችግር የለብኝም። ሂጅም ብሞት ለሀገሬ ነው ብዬ አሁንም እየሰራሁ ነው። አቶ ብርሃኑ በጣም በጣም ነው ማመሰግነው። ግን ሰዎቹ ከዛ በኋላ አልተገኙ። ባለሽጉጦቹ ጠፉ፣ ትተው ትተውኝ ሄዱ። ብዙ ሰው ግን ያ የኔ ጓደኛ ጓደኛ ይልበል እንጂ አብሮ እዛ ከአልማ የሚሰራ ልጅ ነበረ። ማነው ስሙ መብራት መንበሩ የሚባል እሱን ወዲያው ነው የወሰዱ። እስካሁን አላገኘውም። ከዛ በኋላ የለም፣ የለም፣ አላገኘሁትም። ምንም ግንኙነት የለኝም። ምናልባት በህይወት ላይኖር ይችላል ማለት ነው። እኔ ማቀው ሁል ጊዜ ፕሮሰስ ሳደርግ በአልማ አማካይነት በሚፈልግ በአልማ አማካይነት እሱ ነው ፕሮሰስ የሚጨርስልኝ፣ በየመስሪያ ቤቱ ይዞ የሚሄደው እኔ ልንገር። ለኮምቦልቻ ልላክ፣ ለአዲስ አበባ ልላክ፣ ለባሌ ልላክ፣ ለደብረ ብርሃን ልላክ፣ ለጎንደር ልላክ፣ ለኮምቦልቻ ለባቲ ልላክ። ይሄ የሚታከመው ኢትዮጵያዊ ነው፣ ለኢትዮጵያዊ ነው። ኢትዮጵያዊ ነው፣ አማራ፣ ኦሮሞ፣ ትግሬ አይደለም። ሁሉ ኢትዮጵያኖች ነው የሚታከሙበት ሆስፒታሉ። ስለዚህ እኔ በጣም ነው ድንጋጤ ደርሶኛል እስካሁን ድረስ ያው እሱ ነው ድንጋያለኝ እንጂ ለማድረስ ፈቃደኛ ነኝ። ለ ለምን መኪናዬን ሽጬ ለካርጎ መክፈል እፈልጋለሁ። ግን ያለውን ችግር በጣም አይምሮ ይወስዳል። በጣም በጣም ከባድ ነው። በጣም ከባድ ነው። በጣም እጅግ በጣም ነው የሚያሳዝነው። ከልብ ከልብ ነው የማመሰግነው። በጣም የሚገርም ነገር ነው። እንግዲህ ተመልካቾቻችን፣ መንግሥት እንደዚህ አይነት የእርዳታ ድርጅቶች፣ እንደዚህ አይነት ጥሩ ሰዎች መጥተው ልርዳ ሲሉ ቢተባበር ለራሱ ነው። ለራስ ሲባል መሆን አለበት። በተለይ አቶ ከበደ ላይ የደረሰው ነገር እጅግ በጣም የሚያሳዝን እኛም እንደ ብርሃን ቴሌቪዥን የሚያሳፍርም ጭምር ነው። ሰው ነጮቹን እንዴት ነው የሚንከባከቧቸው? ከዚህ በላይ ምን ያደርጋሉ? ነጮቹ ያውም በአገር ልጅ እርዳታ ወደ መቄዶኒያ ልውሰድህና፣ እኔ ጋም አንድ ኢንፎርሜሽን አለ። ምናልባት ቫንኮቨር እና ሌሎች ከተሞች ያላቸው ኢትዮጵያውያኖች ነቃ ነቃ እንድትሉ በዚህ በቶሮንቶ ቅድስተ ማርያም ካቴድራል ማርያም ቤተክርስቲያን በሊቀ ካህናት መሪነትና እንዲሁም በአቡነ ጳጳስ አቡነ ጴጥሮስ አቡነ ዲሜጥሮስ መሪነት ከሶስት ሚሊየን ብር በላይ ትላንትና ወደ አካውንት ወደ ሜቄዶኒያ አካውንት ገብቷል። ይሄ የካናዳ አንዱ ትልቁ ዜናችን ነው፣ ብሬኬ ኒውስ ማለት እንችላለን። እና ኢትዮጵያዊ ለወገኑ በጣም ይረዳል። ሜቄዶኒያን መርዳት አስፈላጊ ነው። ከሁለት ዓመት ተኩል በፊት እኔም ሄጄ ጎብኝቻለሁ። እርዳታችሁን እጃችሁን በየቤተ ክርስቲያናችሁ፣ በየሞስክ በተለያዩ ድርጅቶች እርዳታችሁን እጃችሁን ዘርጉ። በዚህም አለፈ በዚህም ሆነ ወገን ወገን ነው። እኛ ካልደረስን ማን ነው የሚደርስላችሁ? እንላለን። እንደ በመጨረሻ መልዕክት የምታስተላልፈው ካለ በጣም ነው። አሁን እንኳን አነሳኸው እዚህ በቫንኮቨር ከተማ እህቶቻችን ወደ አስር ሺህ ዶላር ልከው አስረክበዋል አሁንም የቤተ ክርስቲያን የመድሃኔ ዓለም ቤተ ክርስቲያን መዘመራት እያዋጡ ነው በሌላም ወገንም እያዋጡ ነው ለመላክ በቃ ሁሉ ተነሳስቷል ለምን ይሄ ገንዘብ የሚላከው የተራቡና የ በጣም የታረዙ ሰዎችና በሽተኞች አሉ እኔ ሄጄ አይቻለሁ ባይኔ ቢኒያም አሳይቶኛ አስጎብኝቶኛል የሚሰራውንም ቦታ አይተናል። አሁን በቅርብ ደግሞ አቶ ማርቆስ የማስጫኛውን ሀያ አምስት ሺህ ከፍሎ እንደገና ሙሉ ኮንቴነር ልንልቅ አልገብተናል። እና ይሄ ቅድምም ጠቅሼዋለሁ፣ ይሄ ለመንግስት አይደለም ለእኛ ለወገኖቻችን ናቸው። ለተራቡ ሰዎችና ለጠሙና ለበሽተኞች ስለሆነ እባካችሁ እርዳታችሁን እርዱ። አይዟችሁ ይች ሀገር የእኛ ናት። የኢትዮጵያኖች ነው። የልጅ ልጆቻችን የሚረከቡ ነው። እና እኛ እየበላን እየጠጣን እዛ ያሉት ድሆች፣ መንግስት ጋር ችግር ቢኖርንም የነዛን የችግረኞችን ረሃብና ጥማትን ማሳገስ አለብን የሚል ነው የሚለው። አቶ ብርሃኑ በዚሁም በጣም በጣም አመሰግናለሁ። እንግዲህ ሌላ መልእክት ከሌለህ በዚሁ ብንሰናበትስ። በጣም አመሰግና ግን የማመሰግናቸው ደግሜ አሁንም ደግሜ ለሀገራቸው እየሰሩ ያሉ እዚህ ቫንኮቨር ውስጥ እህቶቻችን እና ወንድሞቻችን በጣም በጣም እንዲሁም ቶሮንቶም አለ የአንተም ቲቪም አመሰግናለሁ። አቶ ብርሃኑ እዚህ ላይ ላደረግና ለኢትዮጵያ ለኢትዮጵያ ህዝብ ድምፅ ስለሆንክ ከአቶ ብርሃኑ ምስጋናን እናቀርባለን ከዛ በፊት ግን እንደገና ምስጋናህን ስታቀርብ እንደገና ልቅረጽህ ከባለቤትህ ጀምር አንድ ሁለት ሶስት ጎ አው መጀመሪያ አምላኬን ነው የማመሰግነው ሁለተኛ ደግሞ ባለቤቴን ነው ባለቤቴ ያው እሷ አይዞህ ባትለኝ ብዙ ጊዜዋን እየወሰድኩ ነው ከሷ። ጠዋት ስራ ገባለሁ፣ ከስራ በኋላ በየስብሰባ ነው የምሄደው። እሷን አመሰግናለሁ። አቶ ወሬው መንግስቱን ወንድሜ ነው አልኩ። ጓደኛዬም ነው አብሮኝ የሚሰራ ነው። እንዲሁም አቶ ማርቆት ተገኝ ብዙ ገንዘብ እየሰጠኝና ለማስጫኛ የረዳኝ ሰው ነው። ኢክናክስን በሙሉ የኢክናክስ አባል በሙሉ አመሰግናለሁ። እንዲሁም ቫንኮቨር ያለው ኢትዮጵያና ኤርትራዊ ሲያትል ላሉ ኢትዮጵያኖችና ኤርትራዊ ምስጋናን አቀርባለሁ። በይበልጥ ደግሞ የካናዳ መንግስት አመሰግናለሁ። አንተንም እዚህ ላቀረብከኝ እና አብረንም ቀደም ሲል ብዙ ችግር ስለሰራ ምስጋና ለአንተም አቀርባለሁ። አመሰግናለሁ። አቶ ብርሃኑ በጣም በጣም ነው የማመሰግነው። እንግዲህ ተመልካቾቻችን ከአቶ ከበደ ኃይለ ማርያም አባተ ከቫንኮቨር ካናዳ የነበረን ቆይታ በዚሁ እናጠናቅቃለን። እንደተለመደው ብርሃን ቴሌቪዥንን ላይክ፣ ሼር፣ ሰብስክራይብ አድርጉ እያልን ብርሃን ቴሌቪዥን ደግሞ ሜምበር መመዝገብ ጀምሯል። እየተመዘገባችሁ ነው ያላችሁት፣ ከልብ እናመሰግናለን። በወር አስር ብር ብቻ ነው፣ ለ14 ዓመት ብርሃን ቴሌቪዥን ለእናንተ የቆመ ሚዲያ ስለሆነ እርዳታችሁን፣ እጃችሁን ዘርጉ፣ ተመዝገቡ። አመሰግናለሁ። እንግዲህ ፕሮግራማችንን በዚህ እናጠናቅቃለን። አሁንም አቶ ከበደን እያመሰገንኩኝ ጠና አስልኝ መስልኝ ተመልካቾቻችን እንደምን ሰንብታችኋል? የብርሃን ቴሌቪዥን እንግዲህ ከ2025 ከጃንዋሪ ጀምሮ የሜምበርሺፕ እየሰበሰብን እንገኛለን። ብዙዎቻችሁ እየተሳተፋችሁ ነው። እንግዲህ እንድትሳተፉ ደጋግሜ እጠይቃለሁ። ብርሃን ቴሌቪዥን ለ14 ዓመት በላይ እናንተ ሲያገለግል ያለ ሚዲያ ነው። እንግዲህ በተለይ በአሁኑ ሰዓት አንዳንድ ሰዎች ትንሽ እንዳዘነጉ ብዬ ለማስታወስ ያህል ነው እንጂ ብዙዎቻችሁ እየደወላችሁ እየሰጣችሁ ነው። በስልክ ቁጥር በኢሜይል በኢትራንስፈር አድርጋችሁ እንድትረዱን እንጠይቃለን። ብርሃን ቴሌቪዥን ከዚህ ከቶሮንቶ ካናዳ በሁለተኛ ደረጃ ብርሃን ቴሌቪዥን ካናዳ የሚል ደግሞ አዲስ ቻናል አለ። እሱንም ሰብስክራይብ አድርጉ፣ ምክንያቱም የቤተ ክርስቲያንና የአንዳንድ ጉዳዮችን እዛ ላይ ስለማደርግ እዛ ላይም ገብታችሁ ሁላችሁም ሰብስክራይብ፣ ላይክ፣ ሼር እንድታደርጉ አሁንም በድጋሚ ይጠይቃለሁ። የእናንተው ብርሃን ቴሌቪዥን ብርሃኑ ነኝ ከብርሃን ቴሌቪዥን ጤና ይስጥልኝ። ሰላም ሁኑልኝ። ቴንክ ዩ።